በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖር ከሙታን መካከል ተነስቶ ሙስና መቃብርን አጥፍቶ ዲያብሎስን አስሮ አዳምና ሔዋንን ነጻ አውጥቶ የሰው ልጅን ሁሉ ድነት ሰጥቶ በታላቅ ኃይልና ግርማ ሞትን ድል በማድረግ ለእኔና ለእናንተ ፍስሐና ሐሴትን የሰጠን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእናቱ ምልጃ የድንግል ረድኤቷ አይለየን። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው ከሙሴና ከነቢያት ጀምሮ በመጽሐፍት ስለ እርሱ የተጻፈውን ሁሉ ተረጎመላቸው በሚለው ኃይለ ቃል ላይ በሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ያለውን ቃል ይሆናል። በትላንትናው በነበረው ትምህርታችን የኤማሁስ መንገደኞች አይናቸው እንዴት እንደተያዘ በመንፈሳዊ ሕይወታቸውም በሥጋዊ ሕይወታቸውም እንዴት መጠውለግ እንዳጋጠማቸው ከክርስቶስ ጋር ሲነጋገሩ የነበረውን ተመልክተናል። ዛሬ ደግሞ የምናየው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የኤማሁስ መንገደኞችም እሱን ካገኙ በኋላ እንደገና ወደ ኢየሩሳሌም ብርታት አግኝተው ተመልሰው ሁሉም በአንድ ላይ ክርስቶስን አየነው፣ ከሙታን ተነስቷል፣ የመላእክትን ራእይ አየን፣ ሕያውን ከሙታን መካከል ለምን ትፈልጉታላችሁ የሚለውን ሰማን ባሉ ጊዜ የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳባት በዚያች ሌሊት እንዲህ የሚል ቃል ኢየሱስ ክርስቶስ ተናግሯቸዋል። ቃሉም እንዲህ ይላል ሉቃስ 24 ከቁጥር 25 ጀምሮ እስከ 26 ያለው ቃል ነው። ቁጥር 27 ርዕሳችን ያደረግ ነው ኃይለ ቃል ስለሆነ እሱን ትኩረት ሰታችሁ ትሰማላችሁ። 25ና 26 እንዲህ ይላል እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከዛ ቀጥሎ ያለው ቃል የዕለቱ ርዕሳችን ነው ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። በትላንቱ አይናቸው ተይዞባቸው ነበር በሚለው ኃይለ ቃል ስናይ ክርስቶስን አላወቁትም፣ ክርስቶስን አምላክነቱን አላመኑም ማለት ነው። አላወቁትም ማለት አብሯቸው እየሄደ እንኳን አላወቁትም። ለዚህ የሚያነሳ ነው የካህዲያን የመናፍቃን እያነበቡ እንኳን አያውቁትም ክርስቶስን አምላክ መሆኑን አይረዱም። እዚህ ጋር ያለውን ቃል ብቻ ልብ በሉ። ራሱ ክርስቶስ የሚለው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ነቢያት ተናግረዋል። የሚደንቀው ነገር ደግሞ ስሙ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ክብሩ አምላክነቱ፣ ወደ ቀደመ ክብሩ ይመለሳል፣ ወደ ዙፋኑ። ስጋም አምላክ ሆኖ፣ አምላክ ሰው ሆኖ ንበረበየ ማንየ ተብሎ እሱም ወጥቷል፣ ሄዷል። ነቢያት ተናግረዋል፣ መጽሐፍት ተናግረዋል ልባችሁ ግን የዘገየ ነው ከማመን አለ። በመጨረሻም ያምኑ ዘንድ ከገሰጻቸው በኋላ ዝም ብሎ አይተዋቸውም። የሚያምኑበትን መንገድ አስቀምጦላቸዋል፣ ነግሯቸዋል፣ ተርጉሞላቸዋል፣ አስተምሯቸዋል። ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በሦስተኛው ቀን ከሞት ተነስቶ በአርባኛው ቀን አድርጓል። እስከ አርባው ቀን ኪዳንን ያስተምራቸው ነበረ። ይሄን እየተረጎመ ይነግራቸው ነበረ። በተለይ አሁን የወሰድነው ኃይለ ቃላችን የሉቃስ ወንጌል ምዕራፍ 24 ቁጥር 27 ኢየሱስ ክርስቶስ ስለ እሱ በሙሴ ስለ እሱ በነቢያት በኦሪት ማለት ነው። በሙሴ በነቢያት የተነገረውን ሁሉ ከማመን ልባችሁ የዘገየ ብሎ እንደገና ተረጎመላቸው። ለእኔና ለእናንተም መንፈስ ቅዱስ ሚስጥሩን ይግለጽልን። መብርሃንም አትለየ ነው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ተመልከቱ። ስለ እርሱ በመጽሐፍ የተጻፈው ሁሉ ተረጎመላቸው። ከሙሴ ከነቢያት፣ ከሙሴ ሲል አሁን እዚህ ጋር ከኦሪት ማለት ነው። ከነቢያት ሲል ደግሞ አስራ ስድስቱ ነቢያትና ሌሎቹም አስራ አምስቱም ነቢያት የተናገሩትን ትንቢት ነው። በኦሪት የተነገራለ ነቢያት ለምሳሌ አስራ ስድስቱ ነቢያት ምላቸው አስራ ስድስቱ መጽሐፍት ማለት ነው። ነቢያተ መጽሐፍት 16 መጽሐፍ ጽፈዋል። 16 ነቢያት በሁለት ይከፈላሉ። አራቱ አበይት ነቢያት ይባላሉ፣ 12ቱ ደቂቅ ነቢያት ይባላሉ። እነዚህ ሁሉ ስለ ክርስቶስ ተናግረዋል። ይህ ሁሉ ተረጎመላቸው። ድንግል ማርያም ኢየሱስን እንደምትወልደው ሁሉም ነቢያት ተናግረዋል። 16ቱ የጻፉት ሌሎቹ 15ቱ ብላችሁ ለምሳሌ እነ ሳሙኤል አሉ ከዚህ ከ16ቱ የማይቆጠሩ እነሱ ሁሉ ተናግረዋል። እነ ናታን ጽፈዋል። እነዚህ ሁሉ ለምሳሌ ነቢይቱ ሩት ተናግራለች እና አስቴር ተናግረዋል። ስለ ክርስቶስ ያልተናገረ መጽሐፍ ከኦሪት ዘፍጥረት እስከ ራዕይ። ለዚህ ነው እኛ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰማንያ አንዱን መጽሐፍት አምነን ተቀብለን የሕይወታችን መመሪያ የመንግሥተ ሰማያት መውረሻ ያደረግናቸው የቀኖና መጽሐፍት ሌላው ዓለም ንቋቸዋል፣ አጥቅቷቸዋል፣ ጥሏቸዋል፣ እንደ ተረት ያያቸዋል። እኛ ግን አምነን እየሳምን በኦርቶዶክስ፣ ልብ በሉ ኦርቶዶክሳውያን መጽሐፍን፣ ጸሎትን፣ ራሱ መጽሐፍ በምታደርጉበት ጊዜ ሁሌ እነግራችሁ፣ ዝም ብሎ አንስቶ አይደለም ጸሎት የሚደረገው። ሁሉ ብያቸዋል፣ ይሳማል። ለዚህ ነው በስልክ ጸሎት ማድረግ አይቻልም። በስልክ የሆነ ልታነቡ ትችላላችሁ፣ ልትማሩ ትችላላችሁ፣ ልትመራመሩ ትችላላችሁ እንጂ መጽሐፍ እንዲገልጠ ነው ጸሎት የምታደርገው ሌላ ነገር የለውም። ቅድስና ነው፣ የእግዚአብሔር ቃል ነው። ሲያልቅም ስመን ነው። ይሄን ብዙ ጊዜ ነገር ነግሬያችኋለሁ። ስመን እነዚህ መጽሐፍት ሁሉ የምንስማቸው ናቸው። እ ከመውደዳችን የተነሳ የትኛውም ቤተክርስቲያን መጽሐፍ ቅዱስ አይሳምም። ኦርቶዶክስ ውስጥ ነው መካና ሶስ ትስማላችሁ። ወንጌል አንብባችሁ ሙሉ ወንጌሎች አንብባችሁ መጽሐፍ ትስማላችሁ። ካቶሊኮች አንብባችሁ ትስማላችሁ። እንትን እንኳን አንዳንዴ ከኦርቶዶክሱ ስለሆነ እየገለበጣችሁ የምትወስዱት ቅዳሴያችን ሳይቀርፍ ያሳ ላይ የእኛን ቅዳሴ ነው የምትቀደሱት። ይደንቀኛል እኮ ኢትዮጵያ ውስጥ ሄዶ ካቶሊክ ሲሆን፣ ይሄ ነገር ይገርማችሁ አሉላችሁም የእኛን ቅዳሴ ወስደው ነው እዛ የሚቀድሱት። ልብ በሉ ከእኛ ሄዶ እዛ ካቶሊክ ገብቶ ሲያስቀድስ ይገርመኛል እ አንዳንዴ እኮ ድንገት ካቶሊኮች እኮ የራሳችሁም ሊመስላችሁ ይችላል። አንድ እንደውም እህቴ ያለች አይ ስለ ካቶሊኮች አትናገር አንድ እኮ ነን ብላለች። አይ አይደለንም፣ አይደለንም፣ አንድ አይደለንም። እንዴ ምንም፣ ካቶሊክ ሌላ፣ ኦርቶዶክስ ሌላ። እንዴ ማሞ ሌላ፣ ፎቶ ሌላ እንዳሉ ሰውዬው ፍየል ወዲያ ቅዝምዝም ወዲያ። ምንም ነገር የሚያገናኘን ነገር የለም። ክርስቲያን የሚለው ስም ከሆነም ሌላውም ይወስደዋል። አደለም እንኳን ካቶሊክ ሌላውም ክርስቲያን ተብሎ ይጠራል። ቅዳሴያችንን ሳይቀር ይሄ መጽሐፍ እኛ ስመነው ነው። ወንጌል ወንጌል ከመነበው በፊት ቅዳሴ ስታስቀድሱ እስቲ ልብ ብላችሁ ስሙ። እንሳለመው ዘንድ በመጨከን ቆመን እንሰማው ዘንድ ተብሎ የመንግሥት አዋጅ ስለሆነ መጽሐፍቱን ለምንደው፣ እንዲህ የምናከብራቸው ስለ ኢየሱስ ስለሚነግሩን፣ ስለ ክርስቶስ ስለሚነግሩን አንዳንድ ሰዎች ያሳዝኑኛል ስለ ድንግል ማርያም በኦሪት ተጽፏል እንዴ ስለ ድንግል ማርያም ተነግሯል ስለ ድንግል ማርያም ተነገረ ማለት እኮ ስለ ኢየሱስ ተነገረ ነው አይገባህም እንዴ እንዴ ኢየሱስ እኮ ከድንግል ማርያም ብቻ ነው የተወለደው ይህ አይረዳህም አይገባህም እንዴ ይህ ካልገባህ እንግዲህ የትናንትናው ትምህርት ነው ጣውልግሃል አይንህም ተይዟል ታውረሃል እንዴት ሊገባህ ይችላል ክርስቶስ አብሯቸው ከሆኖ ሊያውቁት አልቻሉም እኮ ሊያውቁት አልቻሉም ስለዚህ አሁን እዚህ ጋር የሚናገረው ራሱ ኢየሱስ ክርስቶስ እንዴት እንዳስተማራቸው ከሙሴ ከነቢያት ከመጽሐፍት ሁሉ ብሎ ሁሉንም ጠቅሶ የተጻፈውን ተረጎመላቸው ነው የሚለው። ኦርቶዶክሳውያን እየሰማችሁ ነው። የተዋህዶ ልጆች እያደመጣችሁ ነው። ይሄ ነው የእኛ እምነታችን። ነገሩ እኛ ሰነፎች ስለሆንን እሱ ራሱ አንዱ ትልቁ ችግራችን ነው የአባቶች ስንፍና። ተው አባቶች፣ ስለ ገንዘብ ነው የሚያወሩት፣ ስለ ቁልቢ ገንዘብ ነው የሚያወሩት፣ ስለ አዲስ አበባ ገንዘብ ነው የሚያወሩት፣ ስለ ክልል ነው የሚያወሩት። አፋቸው ሁሉ ፖለቲካ ገና ለገና እንዲሆኜ ነው እኮ። ወዴት ሊሄዱ እንደሆነ አላውቅም። መነክሱ የሆነው ጵጵስና ሲመኝ፣ ጳጳስ ሆኖ ፓትሪያርክነት ሲመኝ፣ ከፓትሪያርክነት በላይ ደግሞ ክርስቶስን መሆን ሊመኝ ነው ማለት ማለት ነው። እንደዚህ አይነት ተራ ነገር ነው የምንሰማው። የስምንተኛው ሺህ ውጤት ስለሆነ ማለት ነው። ቀኖና ቤተክርስቲያን እየተናደ ቀኖና ቤተክርስቲያን እየፈረሰ፣ ክርስቶስ ነው ዛሬ የሚነግረን። የእምነታችን ፈጻሚና ራስ የኔና የናንተ ሊቀ ካህናት ኢየሱስ ክርስቶስ የእሱን ስልጣን ነበረ እኮ የተያዘው ቢታወቅበት። እሱ እኮ ስለ ሁሉም ነው የሞተው። እጆቹን ስለ ሁሉም ነው የዘረጋው። ለእስራኤል ብቻ እኮ አይደለም፣ ለግሪኩም ነው። ለግሪካዊ ብቻ አይደለም፣ ለሮማዊ ነው። ለሮማዊ ብቻ አይደለም፣ ለአፍሪካዊ ነው። ለአፍሪካዊ ብቻ አይደለም፣ ለስፓኒሹ ነው። ለእሱ ብቻ አይደለም፣ ለዓለም ዘር ነው የሞተው። ለሰው ልጆች ሁሉ ነው የሞተው ኢየሱስ ክርስቶስ ለፈጠራቸው ፍጥረታት ሰውነህ፣ ሰው ነኝ። ስለ ሰፈርህ አታውራኝ። ስለ ቀበሌ አታውራኝ። በማርክሲስ ሌሊኒስ ፍልስፍና ቆሽሸህ ስለ ሰፈርህ አታውራኝ። ከንቱ ስለሆነ የሰፈርህ መሪ ተሰብከህ ስለ ጎሳ አታውራኝ። የክርስቶስ ወንጌል አለ እዚህ ጋር የኢየሱስ ክርስቶስ ወንጌል አለ። እሱ ሲገልጥልህ ነው ደግሞ የሚገባ። እሱ ነው የገለጸላቸው። ከሙሴ ከነቢያት ጀምሮ ተረጎመላቸው ይላል። የኦርቶዶክስ ልጆች ሆይ ንቁ፣ አይናችሁን ግለጡ። የጸናችና ንጽሕት የሆነች እምነት፣ የቀናች እምነት፣ መንግሥተ ሰማያት የምታወርስ እምነት አለችን በአውሮፓ ተረት ያልረከሰች በተሐድሷውያን ርኩሰት ያልተነካች ንጽሕት ቤተ ክርስቲያን እችን እምነት ይዘን ምን ሄደው። በመጽሐፍት ሁሉ ከዘፍጥረት እስከ ራእይ የተነገረን ይሄ ነው። ክርስቶስ ክርስቶስ ክርስቶስ፣ ይመጣል፣ ይወለዳል። ከማል ይወለድ ነው? ስለ ድንግል ማርያም አላወራም። ምትልኝ ከማል ይወለድ ነው? ነገሩ ጠውልግሃል። ነገሩ አይነት ተይዟል። ከቻልክ ትወጣለህ። እግዚአብሔር ሲያወጣ፣ ልብ ካለህ ልብ ጥሩ ከሆነ እንደ ዳዊት ከጸለይክ፣ ንጹህ ልብ ፈጠርልኝ ካልክ ያወጣሃል። አለዛ ግን ትላንት እንዳልኩ ነው። እንደ ዴማስ ሄድህ አትመለስም። እንደ ይሁዳ ሰላሳ ብሯ ታንቀሃለች እንጂ አትመለስም። ፈውስ አትሆንህም። ይሁዳ ታንቆ ሞተ ይላል። አብሮ እኮ ነው የነበረው። ይሁዳ እኮ አልዓዛር ከሞት ሲነሳ እኮ አልዓዛር ህያው ነው ሲባል እኮ እዛ እኮ ቆሞ ያያል። ሁለቱ ዓሣ አምስቱ እንጀራ እኮ በርክቶ ሲሰጥ እኮ ይሁዳ ያያል። ሁለተኛ ኢያኢሮስ ስትነሳ እኮ ይሁዳ ያያል። የሰላሳ ስምንቱ ዓመት መጻጉዕ ተነስተ ብሎ አልጋውን ሲሸከም ይሁዳ ያያል። አልዳንም ራስን አድን ነው ክርስቶስ ይጣራል። ተረጎመላቸው ስለ ትንሣኤው፣ ስለ ሕይወቱ ከድንግል ማርያም ተወልዶ ስለ መምጣቱ ለምን እንደሆነ ሰው የሆነው ስለ ቀራኒዮ፣ ስለ ጎልጎታው፣ ስለ ትንሣኤው መንፈስ ቅዱስ እንዴት እንደሚላክላቸው ይህም ሁሉ ገልጦ ነገራቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ያ ትርጉም ተረጎመላቸው፣ የታለ ያ ትርጉም? ይሄ ነው ትልቁ ጥያቄ። አሁኑ እንግዲህ ያ ትርጉም የታለ? ተረጎመላቸው ተብሎ የተጻፈው ያ ትርጉም ነው በእኛ በሊቃውንቱ በመንፈስ ቅዱስ ከሐዋርያት ወርዶ ትርጓሜ መጽሐፍት እየተባሉ ምን ሰሙ፣ ያንን ነው። ያን ሲሰሙ መናፍቃን ተረት ይሆንባቸዋል። ምክንያቱም ጭንቅላታቸው የለመደው ከንቱ ነገር ነውና። ተረጎመላቸው የት አለ ያ ትርጉም? በኦርቶዶክስ ያለው አንድምታ የምንለው ትርጓሜ የምንለው ከሐዋርያቱ ወርዶ ከነቅለሚንጦስ ከዛ ወደ 318ቱ ሊቃውንት እንዲህ እያለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንማረው እሱን ነው። አነሳሶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። እመቤታችን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘለዓለም ትኖር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ በመንፈሳዊ በረከትም ያክብራችሁ። ከእኔ ጋር ይህን ቃል ሌሎች ሰዎች እንዲሰሙ ላይክና ሼር የምታደርጉ ሁሉ እንደ ሁሌው ልዑል እግዚአብሔር የልባችሁን ይፈጽምላችሁ። በየዕለቱ የምትመጡ ሰብስክራይብ አድርጉና ተማሩ። የእኔ ቤተሰብ ሁኑ፣ አለለመምላችሁ በዚህ የእግዚአብሔር ቤተሰቦች ሁኑ፣ የነቢያት ቤተሰቦች ሁኑ፣ የሐዋርያት ቤተሰቦች ሆኑ፣ የቅዱሳን ቤተሰቦች ሁኑ፣ የዘላለምንም ሕይወት